አባታችን አዳም በኀጢአት ከወደቀ በኋላ ንስሐ በገባ ጊዜ የአምላካችን ጌታ እግዚአብሔር የድህነት ቃል ኪዳን ገባለት። ቃል ኪዳኑም ከልጅ ልጅ ተወልጅ አድንሃለው የሚል ነበር። ስለሆነም አዳም አምስት ሺህ አምስት መቶ ዘመን የህይወት ምክንያት የሆነች የልጅ ልጁ እመቤታችን ድንግል ማርያምን ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ እያደረገ ኖረ። በእግዚአብሔር የሚያምኑ ጳጥሪቃና ቴክታ የሚባሉ በሀብት የከበሩ ደጋግ ባልና ሚስቶች በኢየሩሳሌም ይኖሩ ነበር። እነዚህ ደጋግ ሰዎች በሀብት ይክበሩ እንጂ ሀብታቸውን የሚወርስ ልጅ አልነበራቸውም። ከዕለታት አንድ ቀን ጳጥሪቃ ቴክታን ያፈራነውን ንብረት እንዴት እናድርጓለን? አንቺ መካንሽ፣ እኔም ከአንቺ በቀር ሴት አላውቅም አላት። እርሷም ወንድሜ ሆይ አምላከ እስራኤል ለእኔ ልጅ ቢነሳኝ አንተ ያለ ልጅ ትቀራለህን? ከሌላ ሴት ውለድ አለችው። ጰጥሪቃም እንዲህ ያለ ነገር እንኳን ስላደርገው በልቡናይም እንደማላስበው ፈጣሪ ያውቃል አላት። እርሷም እንግዲህ አምላከ እስራኤል የሚያደርገውን ያውቃል። ትላንትና ማታ በህልሜ ነጭ አንስት ጥጃ ከማሕፀኔ ስትወጣ፣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ ሰባት ትውልድ ሲወለዱ ሰባተኛይቱ ጨረቃን ስትወልድ፣ ጨረቃዋም ፀሐይን ስትወልድ አየው አለችው። እርሱም በጠዋት ከህልም ፈቺ ሄዶ ቴክታ የነገረችውን ህልም ለፈቺው ነገረው። ያም ህልም ፈቺ እግዚአብሔር በምህረቱ አይተዋችኋል ሰባት አነስት ጥጆች መውለዳችሁ ሰባት ሴት ልጆችንና የልጅ ልጆችን ትወልዳላችሁ። ሰባተኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረትን ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አለው። በጥሪቃም ህልምፈችው የነገረውን ሁሉ ለቴክታ ነገራት። እርሷም አምላከ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። በዚያም ወራት ቴክታ ጸነሰች። በዘጠኝ ወሯ ሴት ልጅ ወለደች። ስሟንም ሄኤሜን ብለው አወጡላት። ሄኤሜን ሴት ልጅ ወለደች፣ ደርዲ ብለው ስም አወጡላት። ደርዲም አድጋ ሴት ልጅ ወለደችና ቶና አለቻት። ቶናም ሴት ልጅ ወልዳ ሲካር አለቻት። ሲካርም ሴት ልጅ ወለደች፣ ስሟን ሴትና ብለው አወጡላት። ሴትናም ሴት ልጅ ወልዳ ሄርሜላ አለቻት። ሄርሜላም አድጋ ሴት ልጅ ወለደች፣ ሃና ብለው ስም አወጡላት። ሃና አደገች፣ ከዳዊት ወገን ከሆነው ከቅዱስ እያቄም ጋር አጋቧት። ቅዱሳን እያቄምና ሃና ሲኖሩ ልጅ አጡ። በቀንና በሌሊት ወደ እግዚአብሔር ይጸልዩ ነበር። ከሊቀ ካህናቱ ከዘካርያስ ዘንድ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን ሴት ልጅም ብንወልድ ውሃ ቀድታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ተሳሉ። ሊቀ ካህኑ ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ ስዕለታችሁን ይቀበላችሁ ብሎ ጸሎታቸውን አሳረገላቸው። ያቄምና ሐና በዕለቱ በእለቱ ራእይ አይተው አደሩ። ራእዩም ያቄም ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሱ ላይ ሲቀመጥ አየ። ለሐና ነገራት። ሐናም እኔም አየሁ አለችው። ምን አየሽ ቢላት ነጭ ርግብ መታ በራሴ ላይ ወርዳ በጆሮ ገብታ በማህፀኔ ስትተኛ አየሁ አለችው። ይህንን ራእይ የሚያዩት ሐምሌ ሰላሳ ቀን ነበር። ፍቃድ እግዚአብሔር ቢሆን ብለው አልጋ ምንጣፍ ለይተው እስከ ሰባት ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በባተ በሰባተኛው ቀን መልአኩ ከሰው የላቀች ከመልአክት የከበረች ደግ ፍጥረት ተወልዳላችኋ አላቸው። በፍቃድ እግዚአብሔር በብስራተ መልአክ እመቤታችን ቅድስት ድንግል ማርያም እለተ ሰንበት እሁድ እለት ተጸነሰች። ሳሚናስ የሚባል የጦሊቅ ልጅ ከኤዶቅ ከአጎቱ ቤት ሄዶ ሞተ። እነርሱም እንቀብረዋለን ብለው በአልጋ ይዘው ሲሄዱ ከመንገድ አሳረፉት። የአናም ያጎቷ ልጅ ነበርና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲላቀሱ ቆይተዋል። እርሷም አብራ ስታለቅስ ጥላዋ ከዚህ ሙት ላይ ቢያርፍበት መግነዝ ፍቱልኝ ሳይል የሞተው ልጅ ብድግ ብሎ ተነሳ። ሕዝቡ ሁሉ ተገረሙ፣ ተደሰቱ። አይሁድም አብረው ነበሩና ሳሚናስ ሆይ ምናየህ ምን እስትላለህ ቢሉት ከአና ማሐፀን የምትወለደው ሕፃን ሰማይ ምድርን እምቃ አየርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኑ አትሰማው? እኔንም ያስነሳችኝ ያዳነችኝ እርሷ ናት አላቸው። ያን ጊዜ አይሁድ እነ ዳዊት እነ ሰሎሞን አባቶቻችን አርባ አርባ ዓመት እንደ ሰማ ቅልጠው እንደ ገልቀጥቅጠው ገዙ ካህና የሚወለደው እንዲሁ ሊገዛን ነውን ብለው ሳይወለድ እንግደለው ብለው ሊገድሉ ያስቡ ነበር። መልአኩም አይሁድ እንዳያገኟቸው ወደ ሊባኖስ እንዲሰደዱ ነገራቸው። እመቤታችን ቅድስት ድንግል ማርያም በሊባኖስ ግንቦት አንድ ተወለደች። እመቤታችን በተወለደችበት ዕለት ደስታ ተደረገ፣ ቤታቸው በብርሃን ተሞላ። በስምንተኛውም ቀን ማርያም ብለው ስም አወጡላት። የግንቦት ልደታ በዓል አከባበር ኢያቄምና ሐና ከአይሁድ ለማምለጥ ተሰደው ምግባቸውን ንፍሮና ጥራጥሬ ስለነበር ይህንን ትውፊት መሰረት በማድረግ በቤተ ክርስቲያን በመሐሌት በቅዳሴና ታቦታትን በማክበር ከመኖሪያ ቤት ደግሞ ውጪ ላይ ቂጣ ጋግሮ ንፍሮ ቀቅሎ እየተበላ ይከበራል። የቀርጤሱ ቅዱስ እንድሪያስ ስለመ ቤታችን ልደት እንዲህ ብሏል፦ ይህ በዓል በአዲስ ኪዳንና በብሉይ ኪዳን መካከል መገናኛ ሆነ። ምሳሌዎቹ በእውነታ አሮጌው ቃል ኪዳን በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀን ደስታም ይካፈላል። ይህ መቅደሱን የሰራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው ብሏል። መቤታችን ለፀሐዩ መምጣት የተዘረጋች ሰማይ፣ በሌሊት የምታበራ ጨረቃ የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ደስታ ነው። ነቢያት በብዙ ኅብረ ምሳሌ የተናገሩላት መሠረቶቿ የተቀደሱ ተራሮች ናቸው። ከሴ ሥር በትር ትወጣለች፣ አበባዋም ከግንዱ ይወጣል። ሙሽራዬ ሆይ ከሊባኖስ ነይ ብለው የተናገሩላት ልደቷ የትንቢታቸው ፍጻሜ ነውና ደስታቸው ታላቅ ነው። እሾህና ሜኬላ ይበቅልባት ዘንድ ተረግማ የነበረችው ምድር ለመጀመሪያ ጊዜ ፍሬዋን ሰጠች። የምድር ፍሬም የእግዚአብሔር በረከት ሆና ለሰው ተሰጠች። ቅዱስ ዳዊት ምድር ፍሬዋን ሰጠች፣ እግዚአብሔር አምላካችን ይባርከናል ብሎ የተናገረው ትንቢት በንጽሕት ድንግል ልደት ተፈጸመ። አናና እያቄም እግዚአብሔርን ታገለግል ዘንድ ንጽሕት ልጃቸውን ወደ እግዚአብሔር አቀረቡ። እግዚአብሔርም የእርሱ እናት አደረጋት። በዚህ ብቻም አላበቃም። በክርስቶስ ላመኑ ሁሉ እናት ትሆን ዘንድ መልሶ ለሚያምኑ እርሷን ሰጠ። በመስቀል ላይ ሳለ ለተወደደው ሐዋርያ እነኋት እናትህ ብሎ እንደተናገረው ድንግልናዋ ሳይለወጥ እናት አድርጎ ሰጠን። በእርሷ በኩል በስጋና በደም ተዛመድን። ንጹሕ ዘር የሆነ ክርስቶስ ሊገኝባት ንጽሕት ዘር ድንግል ማርያም ተወለደች። ነቢየ እግዚአብሔር ኢሳይያስ ድንግል ትፅንሳለች ወንድ ልጅም ትወልዳለች ብሎ ትንቢት የተናገረላት ያቺ ድንግል በዚህች ለት ተወለደች። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች፣ ጨረቃን የተጫማች ዐሥራ ሁለት የከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀናት የእርሷም ልደት አስቀድሞ በትንቢት በምሳሌና በራእይ የሰውን ልጅ ድኅነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። ታላቁ ነቢይ ኢሳያስ ደግሞ ከእሴ ሥር በትር ትወጣለች አበባም ከእርሷ ይወጣል ይላል፣ በትንቢቱ በአስራ አንደኛው ምዕራፍ ከቁጥር አንድ ላይ። ይህንን መሠረት በማድረግ ሊቁ ቅዱስ ኤፍሬም መልካሙ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘሽ ማዕዛሽ ያማረ አበባ አንቺ ነሽ፣ በማለት በውዳሴው አመስግኗታል። ባባቶችሽ ፈንታ ልጆች ተወለዱልሽ የተባለልን የእመቤታችን ልጆች እኛም እንዲሁ እያለን እናመሰግናታለን። ስትጸነስ ጀምሮ መንፈስ ቅዱስ ከጥንታ አብሶ ጠብቋታል አበሳው አልነካትም። ይህንንም ነብይ እግዚአብሔር ኢሳይያስ በኀጢአት በተከበበ መርገም በሞላበት ዓለም ውስጥ ከኀጢአት ከበደል ርቃ ተለይታ እንደ ጌዲዮን ጸምር በንጽሕና የተጌጠች ንጽሕት ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን፣ እንደ ገሞራን በመሰልን ነበር በማለት ተናግሯል። በዚህ ዕለት እንተ ልደታ ለማርያም እነሆ ዛሬ በእመቤታችን ልደት ደስታ ሆነ እያልን ዘምራለን። ምላካችን እግዚአብሔር ከእመቤታችን ልደት ረድኤት በረከት ይክፈለን፣ አሜን።